ምን ያላምንም ተዋርደናል። ፍቅር እያረገዘች ፍቅር እያረገዘች የትናንትናው ቪዲዮ ምንድን ነው የሚለው? እርጉዝ ነኝ፣ ነፍሰ ጡር ነኝ። ቆይ ከማ ማለቴ እኔ ልንገራችሁ ማለት ነው። እዚህ ጉዳይ ላይ ይሄ እኔ እሷ አረገዘች የምከሰው አበጋዝን ነው። እኔ ልንገራችሁ የአበጋዝ እጅ አለበት። እኔ የምከሰው አበጋዝን ነው። አበጋዝ ከስትሩት ተረጣጥፎ ነው የሚመጣው እሱ ሰው አይታመንም ልንገራችሁ ማለት ግን ግን ማለት ነው ቡሪካ እና ፉፉዬ ታማኝ ወንዶች ናቸው ይሄ ግን ይሄ አበጋዝ የሚባል ሰው እኔ አላምነውም ማለት ነው እሱ ጋር ነው በቃ እሱ ጋር ነው የምንያዘው ፍቅርዬ ካረገዘች በዚህ ወይ ሄዱበት እናቀጣጥለው ማለት ነው እና ያው እውነታውን አውቃለሁ ገባችሁ አይደል እናቀጣጥለው እና ማለት ነው ፍቅርዬ ይሄ አይደለችም ሶ ስራ ነው በማለት አይደለም አይደለም፣ እውነት ነው፣ በቃ እንሂድበት እንሂድበት ማለት ነው። ፍቅርዬ ማለት ነው የአበጋዝ አበጋዝ ነው እንግዲህ አበጋ እስከ ዱባይ ይመለሳል፣ ጠብቁ ማለት ይቀጣጠላል፣ እናቀጣጠለዋለን ማለት ነው ፍቅርዬ። ከሰራችን ያቀጣጠላል በይዘወ ማለት ነው ፍቅርዬ። ከተጠቀመች ያቀጣጠለዋል። ሶ አሁን ፍቅርዬ አረገዝኩ ካለች ይሄ ነገር እውነት ከሆነ ፍቅርዬ፣ አዋርደሽኝ አላዋርደሽኝ ን ቆ በአንጭ መቶ ፐርሰንት ነው የምተማመነው። እንዴት አረገዝኩ በሽ ትመጫለሽ፣ ሰርጉ ምን ልበል እኔ። ከፍቅርዬ ላይ መጥፎ መናገር ምንም እኳ አልችልም፣ የውሸትም ቢሆን ማለት ነው። እውነት ነው ላችሁ፣ የውሸትም ቢሆን ፍቅርዬን በቃ ሞቅ ያለ ነገር ምናምን መናገር አልችልም አልችልም አልችልም። ቢሆንም ግን ሄድበታለሁ። ቢሆንም ግን ሄድበታለሁ። ሶ አሁን መሰሽ ሌላው ደግሞ ጌም ጌም የነ ጨረቃ ፋቢሎች ትለያላችሁ። ሄዱበት ትለያላችሁ። ትላንትና ሀይሚ ነብሩኬ ጌም ነበራቸው ማለት ነው። በጥሩ ሁኔታ ነው ያለቀው፣ ደስ የሚል ሁኔታ ማለት ነው። በጣም የሚያምር ትለያላችሁ። አንበሳው ዘነበ አዝን ቢልኝም አጣፍቻለሁ። እመጣለሁ እመጣለሁ አለሁ ማለት ነው። አዝንቢልኝ አዝንቢልኝ አዝንቢልኝ አዝንቢል አዝንቡት ባይዘወይ በነገራችን ላይ ማለት ነው ቤተሰቦች ብጥም ውድድ ማድረጋችሁ ማለት ነው። ግን ምን መሰላችሁ? አሁን እኔ እንግዲህ ብሩኬ ባለፈውም ተጫውተዋል ግጥም ራሱ ገጥም ይላቸዋለሁ ደስ በሚል ሁኔታ ነው ያለቀው። አሁን ትላንትና ደስ በሚያል በሚል ሁኔታ ነው ያለቀው ማለት ነው ጌሙ። ያው እኔ እንደዚህ አይነት ላይ ትንሽ የምቃወመው ነገር አለኝ። የመዳም ቅመም ሆናችሁ ለፊመሶች አንበሳ የምታወርዱ ምናምን፣ ያኔ ይቃወም ነበር። ትቻዋለሁ ትቸዋለሁ። ገንዘባችሁ እኮ ነው። ሄዱበት ሄዱበት። ምን አገባኝ እኔ። ማለቴ በቃ እናንተ የሚያስደስታችሁ ከሆነ ማለት ነው። ሄዱበት ስጡ። የምሰጡት እኮ የራሳችሁን ገንዘብ ነው። ማንም ሊያስቆማቸው አይችልም። እኔ ልንገራችሁ ማለት ማንም ይሆን ማንም ማለት ነው። አሁን ራሱ የአበጋዝና የደመቁ ደጋፊዎች ራሱ ታርቀናል ማለት ነው። ሂዱበት ሂዱበት፣ እውነቴን ነው የምላችሁ። ለምን መሰላችሁ እንግዲህ እስከዛሬ ተናግሬያለሁኝ ተናግር ያለውኝ እኔ ብሩኬና ሀይሚንም ወዳችኋለሁ። ማወቅ ያለባችሁ እስከዛሬ ምንም ነገር ተናግሬያችሁ አላቅም። ይሄን ታውቃላችሁ አይደለም። የምናገራችሁ ያው አበጋዝና አበጋዝና ደመቁ እናገራችሁ ምክንያቱም በጣም ውሸታም ስለሆኑ ማለት ነው። ሀይሚሻዬና ብሩክ ቪዲዮ ራሱ ቢሰሩ ፕራንክ ውሸት ያው ቢሰሩ መጨረሻ ላይ ፕራንክ እንደሆነ ስለሚናገሩ እንደዛ ስለሚያደርጉ በቃ ይመችኛል፣ አልናገራቸውም። ይሰራሉ ፕራንክ ውሸት ያን ያጋግሉታል፣ ከዛ ፕራንክ እንደሆነ ይናገራል። ገባችሁ አይደለም? እንደዛ ስለሆነ በቃ ይመችኛል። ሶ አሁን የመዳም ቅመሞችዬ ማለት ነው ምን መሰላቸው? የመዳም ቅመሞችዬ አንበሳ ታዘንባላችሁ፣ ለበቃ ታዘን የቡታ ጅራ ዩቱበሮች እውነት ለመናገር የሁኔ እውነት መናገር ደስ ይለኛል። የቡታ ጅራ ዩቱበሮች ያን የመዲያም ቅመምን ያልበላ የቡታ ጅራ ዩቱበሮች የሚኖር አይመስለኝም። ያው ፍቅር ግን አትነካም፣ ቢሰጧትም አትቀበልም። እና ያልበላ የሚኖር አይመስለኝም በትንሹም ቢሆን ማለት ነው። ግን መብታችሁ ነው፣ በቃ መብታችሁ ነው። ሰጡ፣ በቃ አዝንቡላቸው። ምንም ችግር የለም። ይሄ ገንዘባችሁ ነው። ምክንያቱም ይሄ በቃ አንድ ሰው የሚያስደስተውን ነገር አንዳንድ የምትናገሩ ነገር አላችሁ ማለት ነው። ለምንድን ነው የምትሰጡት? ምናምን ምናምን፣ ተው። መብታቸው እኮ ነው፣ በራቸው እኮ ነው። ይሄ ምቀኝነት ነው። እውነቴን ነው የምላችሁ፣ ይሄ ምቀኝነት ነው። አሁን ራሱ የሀይሚና ትናንትና አንድ አንድ የምትቃወሙ ሰዎች ምቀኝነት ነው። ይሄ ቅናት ነው፣ እውነት ነው። እና ይስጡ፣ ገንዘባቸው ነው። አንድ ሰው መስጠት ያለበት ቦታ ላይ መስጠት መብቱ ነው። ደግሞ እኔ ጨረቃ ፈሚሎች ወዳችኋለሁ። ታውቃላችሁ ያኔ እንደዚህ የሚያደርግ ሰው አንዳንዴ ያኔ በገንዘባችሁ ጉዳይ ላይ ምናምን እቃወም ነበር። አሁን ግን ትቸዋለሁ። ለምን እንደተውኩት ታውቃል? ተገነዘቡ። አንድ ሰው ለወደደው በቃ የፈለገውን ማድረግ ይችላል። ገባችሁ አደለ? መብቱ ነው መብቱ ነው። እና እና ምን መሰላችሁ ውዶች ዬ ምን ነበረ ምን ነበረ ያልኩት እና የመዳም ቅመሞች ዬ ማለት ነው የመዳም ቅመሞች ዬ መብታችሁ ነው። ለምን እንደዛ እንደምላችሁ ታውቃላችሁ እናንተ የፈለጋችሁትን አድርጉ አንበሳ ማውረዱ ወርቅም ግዙ መኪናም ግዙ ቤትም ተከራዩማ ብታችሁ ነው ምክንያቱም ነገ ጧት መታችሁ ሉሉ እርጅኝ እንደዚህ አድርጊልኝ ምናምን አትሉኝ አይደለም ቢተርፋችሁ ነው የምትሰጡት በቃ እንደዛ ስለማትሉኝ ይሄ የራሳችሁ ህይወት ነው የራሳችሁ ገንዘብ ነው እንደፈለጋችሁ እኔም የሚያስደስተኝ ነው ነገር ነው የማደርገው አሁን በራሴ የሚያስደስተኝ ነገር አደርጋለሁ። እናንተም ደግሞ የሚያስደስታችሁን ነገር ነው ማድረግ ያለባችሁ። ስለዚህ እናንተ ስለ አንበሳ ስለወረዳችሁ ምናምን የሚቃወሙ ሰው የለም ማለት ነው፣ መብታችሁ ነው። ያው እኔ ደግሞ ጨረቀፋ ሚስ ችግር ስለሌለብኝ ያኔ በቃ ስለምወዳችሁ ምርቶች ናችሁ። ባይዘ ወይ ቅኖች ናችሁ፣ ግን ያኔ ስትሰጡም ትንሽ እንትን በሉ። እኔ የእህትነቴን ደግሞ ልምከራችሁ ማለት ነው። ቅኖች ናችሁ፣ በቃ ዩቱበሮችን ታበረታታላችሁ። እኔ ያው ብዙ ጊዜ አልሰራም በና ሀይሚ ግን ያኔ አላጣላችሁም፣ እወዳችኋለሁ። እና የኛ አይነት ዩቱበሮችን ራሱ አንደኛ መወዳችሁ ጨረቃ ፋሚሊዎች፣ እውነቴ ነው እምወዳችሁበት ምክንያት ምንድን ነው? ታበረታታላችሁ። እውነቴ ነው ሞላችሁ ስለምታበረታቱ ይኔ የመዳም ቅመሞችን ምናምን ስለምታበረታቱ ትመቹኛላችሁ፣ አላችሁ እና ለዛ ምንም ለላችሁ አልችልም። ምንም ለላችሁ አልፈልግም። በቃ ምንም ችግር የለም የሚፈልጋችሁ ማድረግ ትችላላችሁ። ሀይሚና ብሩኬ እድለኛ ናቸው፣ ብዙ የሚወዷቸው ልጆች አሉ። እውነት በጣም እድለኞች ናቸው። እና እነሱም ደግሞ በጣም ነው የሚኮሩት። ትናንትና ራሱ ከጌሙ የእኛ ቤተሰቦች እንኮራባቸዋለን ትለያላችሁ ሲሉ ደረታቸውን ንፍት አድርገው ነበር። እውነት ንፍት አድርገው በቃ እንትን ሲሉ ነበር እና የጨረቃ ፋሚሊዎች አኮራችኋቸው፣ አኮራችኋቸው ትለያላቸው። እውነቴን ነው የምላቸው። ምንም ችግር የለብኝም እኔ ሲጀምር ደ ከሁሉም ጋር አሁን በኋላ ችግር የለብኝም። ከበዘጋዝና ከደመቁም ችግር የለብኝም። ከሁሉም ድሮም ችግር የለብኝም። በጎቹ ስለምትሰርቡኝ ነው እንጂ ማለት ነው እኔ በቃ ክፋት ምናምን የለብኝም ንጹህ ነው ባይዘ ወይ ማለት ነው። እና ሁላችሁም ወዳችኋለሁ እና አንድ ሰው ማድረግ ያለበት የሚፈልገውን ነው። አሁን ግን ችግር አለ አሁን ችግር አለ። ካበጋዝ ጋር ማለት ነው። ፍቅርዬ እርጉዝ ከሆነች እሱ ጋር እሱ ጋር ነው የምንከሰሰው። ፍርድ ቤት ነው ማቆም። እውነቴ ነው ማለት ፍርድ ቤት ነው ማቆም። ይቅርታ ማለት ነው፣ ድምጽ እንደዛ ነገር ነው። የሰሞኑን ማስቆመው ማለት ነው፣ ካሜራውን። እና ያው አለ አይደል፣ የሰው ቤት ነገር እንደዛ ነገር። እና ማለት ነው ውዶቼ፣ ምን ምን እያልኩ ነበር? አዎ ፍቅርዬ እርጉዝ ከሆነች ማለት ነው፣ ፍቅርዬ እርጉዝ ከሆነች አበጋዝና እኔ ፍርድ ቤት ነው የምንገናኘው። እውነቴን ነው የምላቸው። እሱ ሰውኔ አላም ነው፣ በቃ ብዙ ሴት አቅፎ ስለሚመጣ አላም ነው ማለት ነው አላም ነው እና ፍቅርዬን አታላት አታሏት ይሆናል። እውነቴን ነው የምላቸው። ይሄ አታላይ ነው፣ ይሄ አበጋዝ የሚባል ሰውዬ አታላይ ስለሆነ ይሄ ደግሞ ይታያ ለሳ እና አታላይ ስለሆነ አበጋዝ የሚባል ሰውዬ አታላይ ስለሆነ ማለት ነው ፍቅርዬን አታሏት ከሆነ። ቡሪካ ጥሩ ልጅ ነው፣ ፉፉዬ ጥሩ ልጅ ነው። እውነቴን ነው የምላችሁ። ያስታውቃል እኮ አዎ አታላይ ሰውና ታማኝ ሰው ያስታውቃል። ሁለቱ ደግሞ ታማኞች ናቸው፣ አታላይ አይደሉም ማለት ነው፣ ታማኞች ናቸው ቡሪካ ፉፉዬ። እውነቴን ነው የምላቸው ይሄ ነገር እውነት ከሆነ ማለት ነው፣ እኔ እና በጋዝ ነው ፍርድ ቤት ፍርድ ቤት እንቆማለን። ፍቅርዬን የነካ የለውም በረካ። እውነቴን ነው የምላቸው እና እንደዛ ነው የምላቸው። ይሄ በቃ እንደዛ ነገር ሌላ ምን ልበል? ሌላ ምን ልበል? አልቃወምም። እውነቴን ነው የምላቸው እና እነ እንት ይሄ ስለ ጌሞ ምናምን ነገር ምን አልቃወምም እና ምን መሰላችሁ ምክንያቱም ከኔ እኔ ስለማይመለከተኝ ይመለከተኛል እንዴ እናንተ አንበሳ ስለወረዳችሁ እኔ ይመለከተኛል እንዴ አይመለከተኝም በቃ አይመለከተኝም ይመለከተኛል ካልኩ ይሄ ሌላ ነገር ነው ለቴ ማላችሁ ምክንያቱም እስከ ዛሬ መክሪያችሁ መክሪያችሁ መክሪያችሁ አለው ምከረው ምከረው እምቢ ካለ መከራ ይምከረው የሚባል ነገር አለ ማለት ነው አሁን እኔ እንደዛ ነው የማስበው ምክንያቱም ብዙ ብያደው ለዩቱበሮች ለፌመሶች ገንዘብ አትላኩ፣ አንበሳም አታውርዱ። እኛ እነሱ ከኛ በላይ ገንዘብ ያገኛሉ። እነሱ እንደውም መርዳት ከፈለጉ ለኛ ነው ማለት እኔ። እርዳታ ያስፈልግም፣ አልሐምዱላ እርዳታ የምፈልገው ከፈጣሪ ነው እና ብዙ የሚረዱ አሉ፣ እነሱ መርዳት ይችላሉ። እና እንደዛ ነገር እላለሁ ማለት ነው። ግን እናንተ ይሄ ነገር እነሱ ማስደሰት ካስደሰታችሁ፣ ለነሱ በቃ እንደዚህ ማድረግ ካስደሰታችሁ፣ አንድ ሰው የሚያደርገው የሚያስደስተውን ነገር ነው። ስለዚህ አድርጉ የፈልጋችሁትና እኔ አልቃወምም። ምንም አላላችሁም። በቃ ካስደሰታችሁ አድርጉ። በፊት ተናግራለሁ፣ እንደዚህ ገንዘባችሁን አጥብቃችሁ ያዙ። የሆነ ነገር ብትወልቁ ቤተሰብ ማይረዳችሁ እንኳን ባዳ፣ ላያችሁት ሰው ሁሉ ለወደዳችሁ ሰው ሁሉ ገንዘባችሁን አትስጡ ብያለሁ። ይሄ ካልተስማማችሁ የተስማማችሁን አድርጉ፣ እስማማለሁ። በቃ መብታችሁ ነው እና ፍቅርዬ፣ እንግዲህ ቀጣዩን ፓርት እንጠብቃለን። ቀጣዩን ፓርት አይተን እንግዲህ አበጋዝ መቀላቀላችሁ አይቀርም። አው፣ ሰርግ የለም እኮ አበጋዝና ደመቁ ሰርግ፣ ሌላ ድራማ ሳይጀመረላችሁ መብሩክ መብሩክ፣ እንሄድበታለን። ፍቅር እየከሄደችበት ይሄድበታለ፣ ፉፉ እየከሄደበት ይሄድበታለ፣ ቡሪካ ከሄደበት በቃ የኔ ፈንዱ ሻው ፋሚሊዎች ከተደባላልቁ ከሰሩ ካሳሩ ይሄዳለ። ኦዳቻው ባይዘው ወይ ሁላችሁንም ማለት ነው። ላይክ ሼር፣ ሰብስክራይብ አድርጉ አድርጉልኝ ከሁሉም